ሰላም ጤና ስለ እንዴት ናቸው? ዛሬ የምናየው ክሮስ ብሪዶችን እንዴት እናደልባለን፣ ወይም ደግሞ በእኛ ሀገር አባባል የፈረንጅ በሬዎችን እንዴት ነው የምናደልበው? እስከ መጨረሻ ከእኔ ጋር ይቆዩ። እነዚህ በሬዎች ከሀገር በቀል በሬዎች ጋር ስናመዛዝናቸው የእነሱ ኳሊቲ አንደኛ፣ ቁመታቸው በጣም ረጃዥም ናቸው። የምንፈልገውን የስጋ መጠን እነሱ ላይ ማምረት እንችላለን። ደካማ ጎናቸው ለበሽታ በጣም የተጋለጡ ናቸው። በሽታ እነሱ ጋር ከገባ የመከላከል ኃይላቸው በጣም ትንሽ ነውና፣ ስለዚህ እነዚህ ማድለብ የምትፈልጉ ሰዎች በጣም ከፍተኛ ጥንቃቄ ማድረግ አለባችሁ። ስለዚህ እነዚህ በሬዎች ምን ይፈልጋሉ? ሀይ ኢነርጂ ዳይት ይፈልጋሉ። ስለዚህ ምግባቸው ስትሰጥ ግራጁዋል ኢንትሮዳክሽን ነው ማድረግ ያለብን። ይሄ ማለት ምንድን ነው? ቀስ በቀስ እያደረግን ነው ከፎሬጅ ወደ ኮንሰንትሬሽን የምንሄደው። አሲዶሲስ፣ ይሄ የጨጓራ ውስጥ በሽታዎች እንዳይከሰቱ በመጀመሪያ ጊዜ ምንድን ነው የምናደርገው? ልክ እንዳስገባን ስልሳ ፐርሰንቱን የምንሰጠው አሰር ነው። ይሄ ማለት ምንድን ራፌጅን ነው የምንሰጠው፣ አርባ ፐርሰንቱን ኮንሰንትሬት እናደርግና እየተላመዱ ሲሄዱልን እናገላብጧለን። ይሄ ማለት ስልሳ ፐርሰንቱን ኮንሰንትሬት እናደርግና አርባ ፐርሰንቱን ደግሞ ወደ ራፌጅ እናደርጋለን ማለት ነው። በተለይ በተለይ መጀመሪያ እንደገቡ ሰሞን ሐኪሙን ኮንታክት አድርጉ የምንለው ለምንድን ነው? ቫይታሚኖችም እና ሚኔራሎች መሰጠት አለባቸው። እነዚህም ደግሞ የተዘጋጁት በኢንጀክሽን መልክ በመርፌ የተዘጋጁ ያሉ ስለሆነ ይሄኛው መሰጠት አለበት። ለምንድን ነው የምንሰጠው ቫይታሚንን ና ሚኔራልን የምንሰጠው ዳይጀሽንን ኢምፕሩቭ ለማድረግ ነው ወይ ደግሞ ሙሉ ጤናቸውን ለመጠበቅ ነው። ውስጣቸው፣ ጨጓራቸው፣ ዳይጀሽኑ የምግብ መፈጨቱ በትክክል ካሌደ የምንፈልገውን ስጋ መጨመር ስለማልችል፣ ስለዚህ ቫይታሚኖችን መስጠት አለብን። ቫይታሚኖች ደግሞ በኢንጀክሽን ሞድ አለ፣ ቫይታሚን ኤ ዲ ኢ አለ፣ ስለሆነ እነሱን መጠቀም እንችላለን። በምግባቸው ላይ ደግሞ ካልሲየምና ፎስፈረስን ጨምረን ከሰጠን፣ እነዚህ ማይለወጡበት ምክንያት የለን። በተለይ ደግሞ ፊዲንግ ላይ ምግብ ስትመገሙ፣ በቀን ሁለት የምታደርጉት መልካም ይሆናል። ለምን ብሎት እንዳይፈጠር በጣም ከፍተኛ ጥንቃቄ ማድረግ አለብን። ውሃ ደግሞ ስናቀርብ አዋቂዎች ምን ይላሉ? ለራስ የምጠጣውን ውሃ ለከብቶችም ስጥ ይላሉ። ስለሆነ ንጹህ ውሃ ማቅረብ ነው ያለብን። በተለይ በተለይ መጠለያ ላይ ማሰብ ያለባችሁ በቂ ቦታና አየር የሚሸራሽርበት የሚዘዋወርበት፣ ፀሐይ ላይ በብዛት እንዳይቆዩ ጠዋት ከሁለት እስከ አራት ሰዓት ውጭ ላይ ከቆዩ መናቸው ተስተካክሎ ከተሰራ በኋላ ወደ ውስጥ ማስገባት ይቻላል። ወደ ውስጥ ስገቡ ውጭ ላይ ስለቆዩ በአዲስ መንፈስ እና ሪፍሬሽ በሆነ ስለሚገቡ የተዘጋጀላቸው መናዎችን በደንብ የመውሰድ እድል አላቸው። ስለሆነ በጣም ትልቅ ማሰብ ያለባችሁ በየትኛውም መንገድ በነዚህ በሬዎች ላይ ጭንቀትን አሳንሰ ምቾትን መጨምር ነው። ምቾትን ከጨምርን ስጋ የማይጨምሩበት ጉዳይ የለም። ስለሆነ በተጨማሪ መኖዎችን በማስተካከል የምንፈልገውን የምርት መጠን መጨመር እንችላለን። የእነዚህ በሬዎች ውጤትን ከአንድ ወር በኋላ አሳያችኋለሁ። መልካም የስራ ቀን ይሆንላችሁ።